ሰላም እንዴት ናችሁ? ደህና ፋሚሊ ናችሁ? እኔ በጣም እግዚአብሔር ይመስገን። ዛሬ በአንድ ሀሳብ መጥቻለሁ። እውነት ወይስ ሀሰት ሰምታችሁ እውነት ወይስ ሀሰት የሚለውን ሀሳብ ዘጡኝ አላችሁ ማለት ነው። በዛውም ሸር፣ ሰብስክራይብ፣ ላይክ በማድረግ ተባበሩ። እንደው ለምንድን ነው ግን እኛ ሀበሻ ስንባል ስንለመን የማንወደው እኔ በጣም ግርም የሚለኝ በቃ፣ ለምንድነው ስንለመን ሰው ለችግሬ ድረሱ፣ አንድ ሰው በቃ እርዳታ አድርጉልኝ ብሎ ሲመጣ ለምንድነው ወደኋላ የምንለው? ለምን ምን ችግር አለው? ምናልባት ገንዘብ ብቻ ላይሆን ሆን ይችላል የምትረዱት በገንዘብ ብቻ ላይሆን ይችላል። ብዙ አይነት የሰው እርዳታ አለ፣ በሀሳብ አለ፣ በተለያዩ ነገሮች መርዳት ይቻላል ቅነ ሀሳቢ ከሆናቸው ማለት ነው። ብዙ ሰዎች እርዳታ ይጠይቃሉ። ምን ችግር አለው የሚችሉ ከሆነ። እኔ በጣም የሚገርመኝ እግዚአብሔርን የታዘብኩት ብዙ ነገር በቲክቶክ ብትሉ፣ በዩትዩብ ብዙ የታዘብኳቸው ነገሮች አሉ። አሁን ሰሞኑን የሆነ ልጅ ስለ ኢትዮ ዲሊቨሪ እንትን እያለ ነበረ። ቪዲዮ ስሩልኝ፣ አንድ ወር ሙሉ ፎሎ አድርጉድኛ እያለ እየለመነ ነበረ። ግን ምንም ንቅንቅ አይለም። በዛ ላይ ምቀኝነታችን ምቀኝነታችን ምን አለበት፣ ሰው ቢያድግ ቢለወጥ ምን አለበት? ለምን መቀኘን እንሆናለን? እኛ ስለመቀኘን እኮ ምንም ሚለወጥ ነገር አይኖርም። ፈጣሪ ያለው መሆኑ አይቀርም። ፈጣሪ እናንተ በእውነት በፈጣሪ እምነት ካላችሁ ያሰባችሁት ይሳካል። ግን እንደው የምነግራችሁ ነገር ፈጣሪ እንደው ከልመን ያውጣችሁ፣ ከሰው ምንም ነገር ምንም ነገር እንደው ከልመን ያውጣችሁ። እንደ ሰው እንዴት እንዴት ጥሩ ነገር ማድረግ ያቅተዋል? ሁሉንም ማለት አይደለም። ምን አለበት ጥሩ ነገር ሰርቶ ህሌ ነው ደስተኛ ቢያደረገ ሰው ልጅ ምን አለበት? ምቀኛ ሆኖ በቃ ለራሱም አያልፍለትም፣ ለሰውም እንዲያልፍለት አይፈልግም። ምቀኝነት ምን ያደርጋል? እኔ በጣም ነው የሚገርመ እግዚአብሔር ነው የምናቸው በጣም እየታዘጉ ብዙ ነገር ከራሴም ጀምሮ ማለት ነው እና ብቻ ፈጣሪ ከልመና ያውጣችሁ በምንም ይሁን በምንም ከልመና ያውጣችሁ እኔ ስንት ጊዜ ነው ዩቱብ ከጀመርኩ ማለት ነው ሰብስክራይብ አድርጉኝ ላይክ አድርጉኝ እያልኩት እለምናለሁ ግን ማንም ነው አይሰማኝ እኔ የቻልኩትን ያክል ጓደኞች ጋር ዞር አለሁ ላይባቸው ጋር በየገባሁ ሰዓት ላይክ አደርጋለሁ ግን እኔ ቤት ሲመጡ አያደርጉም ለምን ለምን ቆይ ለምን እንዴ እኔ በቻልኩት አቅም እነሱን ቪዲዮአቸውን እያየው ላይክ እያያዩ ሰርፍ እያረኩ ነው አይደል። እነሱስ ለምን እንደዚህ ያደርጉ? የምትመጡ እናንተ ማለት ነው እኔ ቤት የምትመጡ ለምንድን ነው እኔን ማታግዙ? ለምን እኔ እናንተ ቤት እመጣለሁ አይደል? የቻልኩትን ያከለረዳችኋለሁ ቪዲዮ ያጫውትላችኋል አይደል? እኔ ቤት ስትመጡ ከአንድ ሰዓት እስከ ቀን ስድስት ሰዓት ወይም እስከ ስምንት ሰዓት ቁጭ ብዬ ምንም ነው ላይክ የሌለው ምንም ማለት ነው። ግን የሚመጣው ሰባ ሰማንያ ሰው ቤት ይመጣል። እና አንድ ላይክ ጠፍቶ ነው? አንድ ላይክ ማድረግ አቅቷችሁ ነው? አቅቷችሁ ነው? የእውነት እጃችሁ ምን ያዘው? ምን ያዘው? እንደው ፈጣሪ ማለት ነው የኔ ማደግ የማያስደስታችሁ የኔ መለወጥ የማያስደስታችሁ ፈጣሪ ብቻ እኔ አድግ የተለወጨ ያን ቀን ያሳያችሁ። ሌላ ምንም ማለት ምቀኙ ሰዎች መቼ ነው የማታድጉት? መቼ ማለት ነው። ዘላለማችሁን ሰው እየተመቀኛችሁ በሰው ሀብት እየቀናችሁ ተኖራላችሁ እንጂ ምንም ለማትላወጡት እመኑኝ። ምንም አትለወጡ፣ እግዚአብሔርን ማለት ነው። ስለዚህ በቻላችሁ ታቀም ጥሩ ነገር አድርጉ፣ የምር አድርጉ፣ ምንም አትጎዱ። የኔን ቤት ላይ ብታደርጉ ምናችሁ ይቀንሳል? ምናችሁ መምጣታችሁ ካልቀረ ምናችሁ ነው የሚቀንሰው? እግዚአብሔርን ዩቱብ ላይቪንግ ቡና ዩት ስንት ሰዓት ሙሉ ተቀምጬ ቴክስት እንኳን የሚጽፍ የለም። ቴክስት አይጽፉም? ገብተው ነው የሚወጡት። እኔ ቸኮ አስር ደቂቃ ሀያ ደቂቃ ቤታቸው ቁጭ ብዬ ነው የምወጣው። ለምን ለምን? ፌር አይደለም። ለምን እኔማ? በዚህ ዓይነት ላቆም ነው፣ ማንም ቤት ላለመሄድ ላቆም ነው። ግን ዩቲዩብ አልጎሪዝም ደግሞ የሚፈልገው እንደዛ ነው። መተባበር ነው የሚፈልገው፣ አብሮ ማደግን ነው የሚፈልገው። ሰው ይፈልጋል አንድ ሰው ብቻ እንትን የሚለው ነገር አይደለም። እዩ እና ለምን ለምን ደግምተኛ እንሆናለን? ለምን ለምን ጨለምተኛ እንሆናለን? ለምን ቀና ነገር አያስብም። ለምንድን ነው ለሰው ጥሩ ነገር በቃ ይሄ ነገር የሚጠቅመው ከሆነ ይጥቀመው። አለቅ ለእናንተ እስካልጎዳችሁ ድረስ፣ ለኦንላይን እስክገባችሁ ድረስ ላይክ፣ ፎሎ፣ ሰብስክራይብ ብታደርጉ ምናችሁ ይቀንሳል? ገብታችኋል? አል አደለ? አንድ ጊዜ ስልካችሁ አይበላሽ፣ እጃችሁ ጣታችሁ አይቆርጥ። ላይክ ብታደርጉ ሰብስክራይብ ብታደርጉ በጣም ይሄ የመተዛዘብ ነው። እግዚአብሔርን ማለት ነው ወደፊት ትልቅ ቦታ ደርስ እንተዘዘባለን። እችን ቪዲዮ አላጠፋትም። እች ቪዲዮ ትቀመጣለች ወደፊት ማለት ነው። ያኔ የስኬት ማማ ላይ ሲደርስ ማስታወሻ ትሆናለች። አላጠፋትም እና እኔ የምትወድኝ የምታገዙ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። መልካም ጊዜ